አዲስ አበባ ኢትዮጵያ አዲስ ቢሮ በመክፈት በአፍሪካ ያለውን ተሳትፎ አስፍቷል። ይህ ቢሮ የኩባንያው የክልሉ የአስተዳደር ማዕከል ሆኖ ያገለግላል። የቦይንግ መካከለኛው ምስራቅ ቱርኪ፣ አፍሪካና መካከለኛው ኢሲያ ፕሬዝዳንት የሆኑት ኩልጄት ጋራ አውራ እንደተናገሩት ቦይንግ በአፍሪካ አሻራውን ማስፋቱ ለክልሉ የአቪሽን ኢንዱስትሪ ያለንን ቁርጠኝነት ማሳያ ነው። ይህ ቢሮ በአህጉሪቱ ካሉ ከ60 በላይ የአየር መንገደኞች ጋር ይበልጥ በቅርበት እንድንሰራ፣ ስትራቴጂካዊ አጋርነታችን እንድንፈጥር፣ የደህንነት መስፈርቶችን እንድናሻሽል፣ እንዲሁም የክልሉ ኢኮኖሚ ቁልፍ አንቀሳቃሽ የሆነውን የአፍሪካ የአቪሽን ኢንዱስትሪ ለማስፋፋት እየተደረጉ ላሉ ጥረቶች አስተዋጽኦ እንድናደርግ ያስችላል ለናል ቦይንግ በተጨማሪ በጆሃንስበርግ ደቡብ አፍሪካ ቢሮ ያለው ሲሆን በአልጄሪያ፣ ግብጽ፣ ኢትዮጵያ፣ ኬንያ፣ ሞስኮ፣ ደቡብ አፍሪካ፣ ታንዛኒያ ና ቶጎ በሚገኙ የአየር መንገዶች ውስጥ የተመደቡ የመስክ አገልግሎቶች ተወካዮችም አሉ። ቢሮውም በኃላፊነት የሚመሩት የቦይንግ አፍሪካ ማኔጅንግ ዳይሬክተር የሆኑት አቶ ሄኖክ ተፈራ ሻዋል ናቸው። አቶ ሄኖክ እንደተናገሩት አፍሪካ በኢኮኖሚና በንግድ እድገት በኩል እጅግ ተስፋ ከሚጣልባቸው ገበያዎች መካከል አንዷ ናት። ከደንበኞቻችን፣ ከመንግስት ባለድርሻ አካላትና ከአቅራቢዎቻችን ጋር ይበልጥ መቀራረባችን የአፍሪካን የአቬሽን ዘርፍ ፍላጎት በተሻለ ሁኔታ ምላሽ የሚሰጡ መፍትሄዎችን እንድናዘጋጅ ያስችለናል ብለዋል። ይህ በእንዲህ እንዳለ ኢትዮጵያ ኤሌክትሪክ አገልግሎት ባለፉት አመታት በተከናወኑ ሀገራዊ የማስፋፊያ ስራዎች 1382 የገጠር ከተሞችና ቀበሌዎች የኤሌክትሪክ ኃይል ተጠቃሚ መሆናቸውን አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አቶ መላኩ ታየ ለኢዜአ እንደገለጹት ሀገር አቀፍ ለውጡን ተከትሎ በመላው ቱ በተለይም በገጠር ከተሞችና ቀበሌዎች የኤሌክትሪክ ተደራሽነትን ለማሳደግ በተከናወኑ ስራዎች ጉልህ መሻሻል ተመዝግቧል። ቀደም ሲል የኤሌክትሪክ ተደራሽነት ውስን በነበረባቸው የገጠር አካባቢዎች የተደረጉ ጥረቶች ተጨባጭ ውጤት ማስገኘታቸውን አስምረውበታል። አቶ መላኩ የኤሌክትሪክ ደንበኞች ቁጥር ከ ሶስት ነጥብ ሁለት ሚሊዮን ወደ አምስት ሚሊዮን በላይ ማደጉን የጠቀሱ ሲሆን ይህ ትልቅ ስኬት መሆኑን ገልጸዋል። ይህ ስኬት ቢኖርም በተለይም ከብሔራዊ የኃይል ቋት ርቀው የሚገኙ አካባቢዎች የተሻለ የኤሌክትሪክ ሽፋን እንደሚፈልጉ ጠቁመው ለእነዚህ ኃይል ቋት ውጪ ላሉ ማህበረሰቦች የፀሐይ ኃይል ስርዓቶችን በመዘርጋት የተገኙ ውጤቶች አበረታታች መሆናቸውን አንስተዋል። ለረጅም ዓመታት ያገለገለ መሰረተ ልማትና ወጥነት የሌለው የጥገና ስራ ለአገልግሎት መቆራረጥና ለደንበኞች ቅሬታ ምክንያት መሆናቸውን ስራ አስፈጻሚው ተናግረዋል። እነዚህ ችግሮችን ለመቅረፍ የኢትዮጵያ ኤሌክትሪክ አገልግሎት በራሱ የውስጥ ገቢና በልማት አጋሮች ድጋፍ ቁልፍ በሆኑ የከተማ ማዕከላት አጠቃላይ የኔትወርክ ማሻሻያና መልሶ ግንባታ ፕሮጀክቶች መጀመሩን የኮሚኒኬሽን ስራ አስፈጻሚው አክለዋል። የእነዚህ የማሻሻያ ስራዎች የመጀመሪያው ምዕራፍ በአዲስ አበባ፣ ድሬዳዋ፣ አዳማ፣ መቀሌ፣ ባህር ዳርና ጅማ መጠናቀቁን ገልጸው በወላይታ ሶዶ፣ ሐረር፣ ሻሸመኔ፣ ደብረማር ማርቆስ ጎንደር፣ ኮምቦልቻ እየተከናወኑ ያሉ ተመሳሳይ ስራዎች በመጠናቀቅ ላይ መሆናቸውን አመላክተዋል። በመላው ሀገሪቱ እየተከናወኑ ያሉ የማሻሻያ ስራዎች ሲጠናቀቁ ለደንበኞች የሚቀርበውን የኤሌክትሪክ አቅርቦት አስተማማኝነት በከፍተኛ ሁኔታ እንደሚያሳድገው በድጋሜ ገልጸዋል። እንደ ስራ አስፈጻሚው ገለጻ የኔትወርክ ማሻሻያ እና የመልሶ ግንባታ ስራዎች ሙሉ በሙሉ ስራ ሲጀምሩ ደንበኞች በልጥ አስተማማኝ የኃይል አቅርቦት ያገኛሉ። ተቋሙ የአገልግሎት አሰጣጥን ለማሻሻል የደንበኞችን እርካታ ለመጨመር በጥናት ላይ የተመሰረቱ መፍትሄዎችን እየተገበረ መሆኑን አስረድተዋል። ደንበኞች በሞባይል መተግበሪያ አማካኝነት ሀሳቦቻቸውን፣ አስተያየታቸውን የሚያቀርቡበት ስርዓት መዘርጋቱን ጠቁመው ደንበኞች በዚህ ስርዓት በንቃት በመሳተፍና አስተያየታቸውን በማጋራት ለመፍትሄ የበኩላቸውን አስተዋጽኦ እንዲያደርጉም ጥሪ አቅርበዋል። አሁን ከውጭ ለያዝናቸው ዜናዎች እናልፋለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና እቃዎች ላይ የሚጣለውን ቀረጥ የመቀነስ እድልን አስመልክቶ ለሰጡት አስተያየት በቀጥታ ምላሽ የቻይና የውጭ ጉዳይ ሚኒስተር እረቡ ዕለት ጠንከር ያለ መልእክት አስተላልፈዋል። ሚኒስተሩ ዩናይትድ ስቴትስ የንግድ ስምምነትን በእውነት ለማጠናቀቅ የምትፈልግ ከሆነ የዛቻና የማስገደድ ስልቶቿን ማቆም አለባት ሲሉ አረጋግጠዋል። የሚኒስትሩ ቃል አቀባይ ጆ ጂያኩን የቤጂንግ አቋም ሲያብራሩ ዩናይትድ ስቴትስ ለመደራደር እየሞከረች እንኳ ሳይቀር ከፍተኛ ጫና የማሳደር አካሄዷ በመሰረቱ የተሳሳተና ከቻይና ጋር ለመነጋገር ተገቢ ያልሆኑ መሆኑን በግልጽ ተናግረዋል። ይህ መግለጫ ቻይና በትራምፕ አስተዳደር ከፍተኛ ጫና ባለው የድርድር ስልት ላይ ያላትን ጥልቅ ቅሬታ የሚያመላክት ነው ብለዋል። ይህም እንደ ቀረጥ ቅነሳ ያሉ የአሜሪካ ቅናሶች ሊኖሩ የሚችሉ አሜሪካ በንግግር ላይ የምትመለከተውን አቀራረብ በመሰረታዊነት ከቀየረች፣ ከግጭት ቀስቃሽ ስልቶች በመራቅ ወደ ገንቢ ውይይት ከመጣች ብቻ መሆኑን ይጠቁማሉ። በተጨማሪም የቻይና የውጭ ጉዳይ ሚኒስትር አስተያየት በድርድር ሂደቱ ላይ ያለውን ከፍተኛ ውጥረት ትኩረትና የአመለካከት ልዩነት ያጎላል። የአሜሪካ እርምጃዎች እርስ በእርሳቸው የሚጋጩ በአንድ በኩል የስምምነት ፍንጭ እየሰጡ በሌላ በኩል ጠበኛ ጫናን ማስቀጠላቸውን በማሳየት ይገልጻሉ። ጂኦ ጂያኩን ይህ አካሄድ ውጤት አልባ መሆኑና በሁለቱ የኢኮኖሚ ግዙፍ መካከል ያለውን ውስብስብ የንግድ ጉዳዮች ለመፍታት የሚያስፈልገውን የመተማመንና የጋራ መከባበር መንፈስ የማያበረታታ መሆኑን አጽንዖት ሰጥተዋል። የቻይና አቋም ቀጣይ መሻሻል እንዲኖር እንደ ቅድመ ሁኔታ

አሜሪካ ቤጂንግ የማስገደር እርምጃዎች ናቸው ብላ የምታያቸው ነገሮች እንድታቆም ትርጉም ያለው ስምምነት ከመደረጉ በፊት ትጠይቃለች። ይህ መግለጫ ቻይና በጫና ስር ለመደራደር ፈቃደኛ ለመሆኑና ስኬታማ ውጤት ሊገኝ የሚችለው አሜሪካ ካሁን በቀጠለችው የንግድ ውይይቶች ላይ የምትከተላቸውን የግጭት አቀራረብ በመተው የበለጠ ፍትሐዊ የሆነ አካሄድ ከተመለከተች ብቻ መሆኑን እንደምታምን ያመላክታል። በመጨረሻም የትራምፕ አስተዳደር የውጭ አጋሮች ሰዎችን የማስታጠቅ ሂደትን ለማፋጠን ደንበኞችን የሚቀንስ አዲስ አስፈጻሚ ትእዛዝ አውጥቷል። ይህ አዲስ አስፈጻሚ ትእዛዝ የተነሳው ከሁለት የተለያዩ አቅጣጫዎች በመጡ ግፊቶች ነው። አንደኛው የመከላከያ ኢንዱስትሪ ኩባንያዎች ከውጭ ሽያጭ የሚገኘውን ገቢ ለማሳለጥ እና ለማፍጠን ያላቸውን ፍላጎት ሲሆን፣ ሌላኛው ደግሞ እንደ ዩክሬን ባለ ሁኔታዎች የጦር መሳሪያ አቅርቦት መዘጌት የሚያሳስባቸው የፔንታጎን እቅድ አውጪዎች ስጋት ነው። ትእዛዙ በዋናነት ደንበኞችና መመሪያዎችን በመቀነስ ሂደቱን ለማቀላጠፍ ያለመ ነው። ይህ ደግሞ ስማቸው ላልተጠቀሱ ቅድሚያ ለሚሰጧቸው ሀገሮች የቴክኖሎጂ ሽግግር ገደቦችን ማላላትና የጦር መሳሪያ ምርትን ወደ ውጭ ሀገራት የማዛወር እቅድን ያካትታል። ይህ የሚሳኤል ድሮንና ተያያዥ የቴክኖሎጂዎች ላይ የተጣሉ የውጭ ንግድ ገደቦችን እንደገና መገምገምን ያጠቃልላል። ነገር ግን ይህ የደንብ ማላላት አካሄድ ከባድ ስጋቶች ሰዎችን ይዞ በተለይም የሰብዊ መብትና የጸረ ሽብር ማጣሪያዎችን ሊያዳክም ለጭቆናና ለግጭት የሚያገለግሉ መሳሪያዎች ላይ ያለውን ቁጥጥር ሊያነሳ ይችላል። ጸሐፊው እንደተባበሩት አረብ ኤምሬቶችና እስራኤል ያሉ ሀገራት የአሜሪካን የረጅም ጊዜ ጥቅም የሚጻረሩ ድርጊቶች ላይ መሰማራታቸውን በማንሳት ለእነዚህ ሀገራት ቅድሚያ መስጠት ያለውን አደጋ ያጎላል። ከዚህ በላይ አሜሪካ ቀድሞውኑ የዓለም የጦር መሳሪያ ገበያ በበላይነት መቆጣጠሯን 43 ፐርሰንት ድርሻ በመቀነስ አሁን ያሉ ገደቦችን የሽያጭ አቅምን በእጅጉ እየገደቡ እንደሆነ ይገመታል። የኮንግረንስን የቁጥጥር ሚና ማዳከምና የግልጽነት መቀነስ ደግሞ ችግሩን ያባበሰዋል በመሆኑም ይህ ፖሊሲ መረጋጋትን ከማምጣት ይልቅ ግጭትን የመቀስቀስ እድሉ ያመዝናል ብለዋል።